ከመልካሞቹ አንድ የረሱል ስ ላ ስለ ነግሬያቸዋለሁ፣ የትናን ነግሬያቸዋለሁ። በዚህ ሰሞን በቀል ከአንድ ሼህ ግን የሰማሁት ነገር የበለጠ ልብ ይነቅሰኛል። ያኒ ትድረካ አይለን ቀደምት የነበሩ አባቶች ወይም ደግሞ ነቢያትና ሷሊሆች ሚስታ የሰሩት ነገር አይደለም ሰሓባ ረሱል ምናምን ስለን ይርቅብናል አይደል አንዳንድ ነገር ከራሳችን እናርቀዋለን እነሱማ ሰሃቦች ናቸው እነሱማ የረሱ ደረሶች ናቸው ተማሪዎች ናቸው እኛ ይሄ አቅም የለንም መች ይቻላል ይሄ ምናምን ብለን የምናረሳው የምናረሳቸው ነገር ካለ ሁለት ኢንሲደንቶች ነ ነገራቸው አንዱን ራሴ ማቀውን አንዱን አንድ ሼህ ሲናገሩ የሰማሁት እና በጣም ተሽ ያደረገ ስለሆነ አላሁ የመጀመሪያው ምንድን ነው አንድ ሆስፒታል ሰዎች ለመጠየቅ የታመሙ ሰዎችን ለመጠየቅ ሄድኩኝ ይላሉ ሼሁ ሲሄድ አንድ እድሜው ከሰማኒያ ዓመት የሚበልጥ አዛውንት ከአንዲት አሮጊት ሴት አራት ጊዜዋ ላይ ቆሞ አየወ። ምኗ ነው እየጠየቀች ባለቤቷ። ሴትዮዋ ፓራላይዝድ ሆናለች። መናገር አትችልም። ምንም አይነት ጥቅም የላትም ከዚህ በኋላ ለእሷም መዲናዋ ከዚያው አካባቢ ነው።

ለአንድ ዓቂል የሆነ ሰው እጅ አስር አመት ሆስፒታሉ ሰውየው በጣም ሀብታም ነበረ ሀብቱን በሙሉ ጨርሶታል ይላሉ። እዛ ሆስፒታሉ ስሷ ለመንከባከል ተመልሳ ህይወት ዘርታ ለሱ አፍቃሪ ተንከባካቢ ሊስ እንድትሆን ነው ከእኔ ጋር ናቸው ጀማል እንድትሆን ነው ለአበደል ነገር ግን እውነተኛ ፍቅር ሀከዛ ሻዕኑ የእውነተኛ አፍቃሪ ልቦች አያረጁም። አይሰለቹም አይደብራቸውም። ይህ በአንድ ሙስሊም ሀገር የተከሰተ ነገር ነው። እኔም በጣም ተቻድሮኛል ብላ ያዝ። ሌላኛው ደግሞ አንድ አውሮፓ የተከሰተ ኢንሲደንቱን ነግራችሁ አንድ ሰው ነው የሚያወራው። አንዲት ነርስ ናት ምታወራው። ነርሳ ትላለች አንድ ልጃቸው ሰማንያ ምናምን ዓመት የሆኑ አዛውንት አንድ ቀን በጠዋት ቢሮ የመጡ ትላለች። ቢሮ የመጡና እጃቸው ላይ የቁስል ስላሰራለት የቁስል ስላሰሩን ለማስነሳት ነው የመጡት፣ ግን ተጣጀፉ ሀለካውና ጥድፍ ጥድፍ አለብኝ እንደው ሌላ የሕክምና ቀጠሮ ይኖራቸዋል ወይም ደግሞ ሌላ ቀጠሮ ይኖራቸዋል ብዬ ሌላ ሰው አልነበረኝ። ለማንኛውም የእሳቸውን ትልቅ አድርጌ እንደጨረስ፣ ባህባ ቸኩለዋል፣ የሚሄዱበት ሌላ ቀጠሮ አለው ታልኳቸዋል፣ ወይ ሌላ የሕክምና ከይዛል። ሌላ የሕክምና ከይዝ የለኝ፣ ግን ከሚስቴ ጋር ቁርስ ስመበላው ሁሌ ሶስት ሰዓት ነው ከጠዋቱ ሶስት ሰዓት ነው። አሁን እንደምትን ሰዓቱ ይለዋል ቶሎ ፈትኝ መዘት አለብኝ። አባል ይህ ሰማንያ ምናምን ዓመት አዛውንት ከሚስታቸው ጋር ሬጉላርሊ ቁርስ መብላት አለባቸው አለ። ምን አይነት ነገር ነው? ትንሽ አቴንሽን ዳይበርት ያደርጋል አለ፣ ይጎትታል። በነገራችን ላይ አሉ፣ ያው ፈረንጆቹ በጣም ነፃ አደለም? ቶሎ ቶሎ ይናገራላቸው። እንኳን በነገራችን ላይ ሚስ ሆስፒታል ውስጥ ጥናት ያለችው በመንከባከቢያ ማዕከል ውስጥ ጥናት ያለችው የአልዛይመር በሽተኛ በመሆኗ፣ አልዛይመር የማስረሳት በሽታ ማለት ነው። ላለፉት አስር ዓመታት ሆስፒታል ውስጥ ጥናት ያለችው እኔንም አታውቀኝም። ሲያስረታ ነገሩ ሁሉ የሚረሳ ታቃላቸው። የአልዛይመር የሚባል ነገር ኮዱን በሙሉ ያፈራሻል። የብሬን ኮድ ሲስተም በሙሉ ስለሚበላሽ በላይ አታስታውሱ። ምንም ነገር ነው የማታስታውሱት። ማንንም አታውቅም ሴትዮዋ። ይህ ሼፍ ግን ሰው የውሽ ማግኘው ማለት ነው። ለሰማንያ ለአስር አመታት ሴትዮዋ የማያስታ ማታውቃቸውን ሴትዮው ቁርሳቸውን ከማን ጋር ነው ይበሉ? ከእሷ ጋር ነው የሚበሉት። እያጎረሳት እያባበላል ሂዶን ነው ይ ቶታል ያ ጀማ አይነሃ ዘልሑ ፊ ዘማንና፣ የት አለ አሁን? በእኛ ዘመን ይሄ እውነተኛ ፍቅር አለ የመስላቸው። የብዙ የባለ ትዳሮችን ችግሮች በጣም እንደመታደል አለመታደል እደመጠቀ በስልክም፣ በአካል በጣም የሚገርም ዝብ የሚሰሩ ከሄሎች እምሰማ። እንዴት ተጨክኖ ሴት ልጅ በቦክስ ተካልባ ተካልባ ተካልባ፣ አይኗ ተበረዶ፣ ግንባሯ ሱጁድ የምታደርግበት ቦታ አርታ፣ እጇ ተሰብሮ፣ ጥርሷ ወልቆ ሆስፒታል፣ በባሏ በአፍቃሪ በልጆቹ አባት። ይሄ አለ አዲስ አበባ ላይ በእኛ ኮሚኒቲ። ሌላ ጋር እንዳትወስደው አያመች፣ ለህግ ታቀርበው አያመች ልጆቹ አባት ነው ቢታሰር ብላ ታሰላስላለች። የት አለ ፍቅሩ? የት ገባ? አልገባኝም ምን እንደ አግዙኝ የት እንደሚገኝ ገብኝ መርሀባ አላትልሀልም። ይሄንን ያህል ስለ ፍቅር ካልኳቸሁ፣ ፍቅር ደስ ይላል። ብዙ ከዚህም በላይ ቤተሰብ ብናወራበት ደስ ይሆናል። ግን ትንሽ ስለ ቆሻሻ ነገር ደግሞ የተወሰነ ነገር ባስታወሳት ስጥ አሸባብ፣ ወጣት ወጣት እውነተኛ ፍቅር በነገራችን ላይ ለማግኘት የፈለገ ሰው ሰብር ማድረግ ይኖርበታል ብዬ ነው ይኖርበታል የሚጋለበውን ፍቅር የተጠራውን ነገር ፍቅር ስላለ እሱን ትንሽ መታገስ ያስፈልጋል። ዜና ደበዝ ነው። ጠያፍ የሆነ ዜና ጠያፍ ነው። አላህ ሱብሓነሁ ወተዓላ ፍቅርን እንጂ ዜናን አውግዟል። ፍቅርን ሲያበረታታ እሱ አፍቅሮ የሚያፈቅራቸው መሆኑን ሲናገር ባህሪያዎቹን አላህ ሰ ወዳቸዋለሁ ይላል። አታውቁም? ይህን ቁራን አገር እንደሚወደን አታውቁም? ኢነላህ ዩሒቡ ለዚነ ዩቃቲሉነ ፊ ሰቢሊህ ይላል። ኢነላህ ዩሒቡ ተዋቢነ ተዋሉ ተውበት የሚያደርጉት አላህ ያፈቅራቸዋል ይወልዳቸዋል። ነፍስ ተላ በኋላ ደግሞ ነው ማለት አለ አለ ጋር ዚና ሲያቂ ስለሆነ ወላ ተቅረቡ ዚና እነሆ ካን ፋሂሸተ ወሳአ ሰቢላ አለ አላህ ረብል ዓለሚን። መንገድነት ከፋ ቆሻሻ ነው እንዳትቀርቡት አለ ረብል ዓለሚን። የተሻለ ለኛ የሚያስብና የሚመክረው ማን የለም። አጅማ ለምን ነው እንደዚህ? መንገድነት የከፋ ነው አትቅረቡት፣ አትደረሱ ከቀረቡ ከተዳረሱ በኋላ እኔ አዲስ ሰላም ማለት አማርኛ የለም ተንደርድረ አካባቢው ላይ ካንጃብርክ በኋላ አይ እኔ እንኳን በጣም ብርቱ ነኝ፣ ችግር የለብኝም፣ ሳልነካት ነው ምን ላይ ምንም አጠገቡ አይደለም፣ እናወራለን፣ ቻት እናደርጋለን፣ እዚህ ችግር የለብኝም ብትል አላህ አለበት ችግር አለበት፣ አትሂድ ይለሀል። ምን ያደርጋው ፋይኔ ያ ጀማ ታሸባብ አትሂዱ፣ ከሄዳችሁ ተጣጣላችሁ እና ማለት ለምን እንደዚህ የሚያደርጉ ዝሙት፣ በጣም ከሚያስጠሉት ባህሪዎቹ መካከል አንዱ የስሜት ባህሪ ያደርጋል የስሜትሽ ባሪያ ያደርግሻል። ማለት ለስምት ቁም ነገር የተፈጠረው አቅልሽን እንዳትሰገን ወደ ጎን እንድትቂ ያደርግሻል፣ ያደርግሃል። ብራዘር ሌላ በዝሙተኞች ላይ በተደጋጋሚ በተሰሩ ጥናቶች የተረጋገጠ አንድ ፋክት ታውቃለች። በጣም ስግብግቦችና ራስ ወዳዶች ናቸው። ፈጽሞ ለተጣማሪያቸው አያስቡም። ዝሙተኞች የራሳቸውን ስሜት ማርካት፣ የእነሱን ስምና ዝና መጠበቅ እንጂ የአንቺ ስም ወይም የአንተ ስም እሷም ከሆነች ተሳታች አንተም ከሆ ቋ መጦቻል ጾታው ማንም ይሁን በሁለቱ ወገን የጋራ የመተሳሰር ባህል የለም። በጣም ሰልፊሾች ናቸው። በጣም ስግብግቦች ናቸው። ሆሪብል ነው ካራክተራቸው ሀቂቀት አስፈሪና አስደንጋጮች ናቸው። ዝሙት የሚፈጽም ሰው ካለ ኒካ ዝሙት የሚፈጽም ሰው ካያችሁ፣ ወላ የተፈጸመባችሁ በኋላ እንኳን ይሁን ራህማ የለውም። አይፈልጋችሁም። አይወዳችሁ ውሸቱ ነው። ስሜቱ በመጣበት ሰዓት እንደሚወዳችሁ እንኳን ቢነግራቸው የሚነግራችሁ ቢነግራቸው የሚነግራችሁ ውሸታሞች ናቸው። በጣም ውሸታሞች ናቸው። በአንዲት ሴት ላይ ዜና መስራት የለመደ ሰው ሁለት፣ ሶስት፣ አራት ሴት ላይ ማድረግ ምንም አይከብደውም። በጣም ተንቢሽ ስለሆነ ከዚችን ከዚችን ከዚችን መቀማመጥና ራስን ማዝናናት ተገልጸዋል። በጣም የሚገርም ኳሊቲያቸው ነው ወይም ካራክተራቸው ነው። ሌላኛው የዝሙተኞች አስቀያሚ ባህሪ ለቤተሰባቸው ክብር የላቸው። ማማ እኔ ሰዎች ታውቃለሁኝ፣ ሰዎች ታውቃለሁኝ፣ እመኝ። አንድ ጊዜ ከሌላ ሴት ጋር በህድ ወጥ መንገድ መባለቅ ሲጀምሩ ቤትሽ ሲይበትሉ ብቻ ሊባሉን አንቺ ራስሽ ትቀርና የሞቀ የደመቀ ከሰማይ የተባረከውን በአላህ ስብሐት ወደ ቃል ኪዳን የተሳሰረውን ቤት ትርጉም ያጡለታል። ሊአንሁ ዘላው ዚና ሰሩ አላህ ብዙ ነገር በረካቸውን ያነሳባቸዋል። ዚናና ኢማን ልብ ውስጥ የዜና ፍቅር የፈሳድ የፋሬሻ ፍቅርና የአባ ሱና ተ የሳሊዎች የረሱኑ ፍቅር የቁርአን የእስላም ፍቅር አንድ ልቦናው አይጣመርም። ሌ ታቸ ይበራል ሚ በሬ በር አይጣመረው እያልንም እንኖራለን። እያወቅት ዜና ብዙ ማኅበራዊ ቀውሶች እየፈጠረ ይገኛል። የዜና ልጆች ሜዳ ላይ ይገኛሉ። የዜና ልጆች ጋር በጣም ስለበዙ አሁን መናገር በራ እንጂ የዜና ልጆች ካራክተር አጃይብ ነው። ሰው እየበዛ እየበዛ ስለመጣ ታውቃላችሁ አይደል? መፍራት ጀመር ነው እራሱ። አሜሪካን ሀገር ለምሳሌ እንደው ይሄኛን ሰው እንዳልደበደብም በኋላ ክስም እንዳይመጣብኝም ማለት ነው። አርባ ዘጠኝ ነጥብ አራት ከመቶ አሜሪካውያን የዚና ልጆች ናቸው። ስልሳ አምስት ከመቶ ስዊዘርላንዳውያን የዚና ልጆች ናቸው። የኒካፍ ልጆች እነዚህ ለሰው ዘር ክብር ያሉ ጅምላ ጭፍጨፋን የሚፈጽሙ ሰዎች እነዚህ በኒኩለር ቦምብ የሰው ልጆችን የሚያወድሙ ከተሞችን በአንዴ የሚያወድሙ የዓለማችን መሪዎች የዜና ልጆች ቢሆኑ እንጂ የሐላል ልጆች ሊሆኑ ክብር ያውቃሉ። ለሰው ልጅ አይደል ክብር ያለበት ቤት ተወልዶ ያደገ ልጅ ክብር ያውቃል። እናቱ በክብር አባት ክብር ነው እናት ፍቅርናት እየተባለ ያደገ ልጅ ለሴት ክብርና ፍቅር ያውቃል። ይሄ የተነፈገና በየመንደሩ በየመንገዱ ተጥሎ ያደገ አባቱን የማያውቅ እናቱን የማያውቅ ወይ አባቱ የማን እንደሆነ የማያውቅ ወይም ደግሞ አባትህ ሳም ዱርዬ ባለጌ የነበረ ሬፓር ኮይ ነው የወለድኩ ወይም ባን ገጣን ተጣጥ ቸኝ የሚሉ ሰዎች ልጆቻቸው እንዴት ብሎ ሴት ያከብራሉ? እንዴት ብሎ ትዳር ያከብራሉ? እንዴት ብሎ አባትነት ከኔ ይመጣል? ያደማ አባትነት እኮ አርት ነው የሚሰራ ቤት እናትነት እኮ አርት ሳይንስ ነው ቤት ውስጥ የሚሰራ

ወንዶች ልጆች ዝሙት ሰርተው ዱርዬ ሆኖ ተበላሽተው ምንትስ ምንትስ አበላሽተዋቸው ተውበት አድርገው ሲመለሱ ይቀበላቸዋል። ታዘቡኝ እኔ ይህን ልገብረው ከሆነ አማ ሴት ልጆች ዱርዬ ሆነው እንደዚህ ምንትስ ሆኖ ምንትስ ሆኖ ምን ሲመለሱ አይቀበላቸውም። ባለየ ነበረ ዲቃላ ወልዳለች። ይችላል ዲቃላ የወለደውን ወንዱን አያነሳበቱም የዲቃላ ልጅ አባት መሆኑን አያነሱበት ምጽዋ ሊቃላ እንደወለደች ግን ይነሳና ባል እንድትዳር አይፈቀድም። ብዙ ማህበራዊ ቦታ ላይ እንደ ካርድ ኔጌቲቭ ፓርቲ ይመዘዝ ይባላል። አውፋ ይልሽም ማህበረሰባችን ይቅርታ አያደረግልሽም። ሰብሪ ዛሬ በምንም ምክንያት እጅሽን አሳትፈሽ ለዝሙተኞች ፍላጎት ማርካያሚሽ እንዳስበጠች አንድ ከተሳሳትሽ መመረት ከባድ ነው። ሀቂቃ እርግጥ ነው። ተውበት ደጃፍ እንዳለ ሆነ ማለት ነው። ዝሙት አካልኛ ምንም ምናምን ጉልበትን ያደቅማል። አላህ በረካ ያነሳበት ነገር ስለሆነ በጣም ይጎዳል። በሚሆነ ሰበ አንድ ሴክሹዋል ኢንተርኮርስ ይላል ሳይንሱ የአራት ሰዓት የእግር ጉዞ መሄድ ነው የሚጠይቀው ካሎሪ ወይ የሚጠይቀው ጉልበት አራት ሰዓት የእግር ጉዞ ለማድረግ ያህል ይካበዳል፣ አንድ ጊዜ ኢንተርኮርስ ማድረግ። ሁለት የሶስት ሰዓት የሆነ ደግሞ በዛው ስልከት እያደረጋችሁት መሄድ ነው። ሁለት ሲባዛ በአራት ባዛ ሁለት እያደረጋችሁት ይሄ ስምንት ሰዓት አስራ ሁለት ሰዓት አስራ ስድስት ሰዓት እያለ ይሄዳል። ጉልበትን ያደቅማል። ሀሳብን ይቆጣጠራል ለትላልቅ ለክሬቲቪቲ ለመስኔት ፍለጋን የሆኑ አእምሯችንን ባር በጣም ለዚች የሆነ በጣም ለሆነ ብሪንግ አስርና አስራ አምስት ደቂቃ ያገባቸው ሰዎች ፍረዱኝ። ለመሆኑ ሴክስ ማድረግ ስንት ደቂቃ ይበ ይፈጃል? ከሴክስ የሚገኘው ደስታ የስንት ደቂቃ ነው? ያገባቸው ወንድሞች እና እህቶች ፍረዱኝ፣ ፍረድ እናንተ ታውቃላችሁ። አስር ደቂቃ አስራ አምስት ደቂቃ ይበልጣል። በጣም ጎበዝ ለሆነ ሰው አልጋ ላይ ጨዋታ ለሚችል ሰው ማለት ነው እሱም ወይላ የአምስትና ጉዳይ ነው። ነካነካ ሲደረግ ወገብ ይቆረጣል። በቃ ይደክመሃል አይደል ሚደስ ይሰለውና ተጣለው ያለ የሆነ እንስሳዊ ነገር ይመስላል። አንዳንድ ቀን እሱን ፍለጋ ራሱን ማዋረድ፣ ካላህ ማጣለ፣ ቤተሰብ ማለቀል፣ ምን ይሉ ነው። በአንድ ሀገር ላይ አንድ ሴኩላር ዩኒቨርሲቲ በተደረገ ጥናት 80 ከመቶ ጥናቱ የተሰራባቸው ሰዎች ማለት ነው። ጥናቱ ያካተታቸው በርካታ ሺህ ሰዎች ነበሩ። ሰማንያ ከመቶ ትዳራቸውን በትነዋል። ቢሰበብ ቀድሞ ትዳር የነበራቸው ወይም ዝሙት ታሪክ የነበራቸው ሰዎች ሰማንያ ከመቶ ትዳራቸው ፈርሷል። በዘመናችን ዛሬ አዲስ አበባ ላይ ትዳር በሚገዙ ፍጥነት እየፈረሱ ይገኛሉ። እኔ ሰበቡን አላውቅም፣ ግን ሩበማ አዙኑ አንዱ ይሄ ይመስለኛል። አንዱ ይሄ ይመስለኛል። ምክንያቱም የአላህ መልእክተኛ፣ በሺ ብዛኒ ቢኸራ ቢበዚ ወለው ባህዳሲ የምስራቅ በምድር ዝሙተኛው እና ዝሙተኛ ይባል ቤታቸው ይፈርሳል፣ ብለው አረሱል ላ ሰላም። የሰው ቤት ሲያፈራርስ የነበረ ሰው የሰው ጨዋ ሴቶችን እየወሰደ እየነጠቀ ሲያበላሽ የነበረ ሰው አላህ የሱን ቤት ያሳምርለታል? ይሆናል። ከማ ቱዲን ቱዳን፣ በሰፈሩት ቁና መሰፈር አይቀርም። እና እፍ አልማሸት ከማ ቱዲን ቱዳን ብለው አረሱል ላ ሰለም፣ አንተ የሰው ቤት ጨዋ ሴቶችን ምስኪን ሴቶችን ማ ብዙ ያልበሰለ የቅላታቸው ያልበሰለ ወጣት ሴቶችን እያባበልክ ስታበልክ ስታባልክ አላህ አንተ ላይ ይሰልፈባሃል፣ ማለት ልክ ያንተ አይነት ወይም ከአንተ አስ- ወይ የሆኑ ጉጂ እህቶችህን ሴት ልጆችህን ሚስትህን የሚያባልግብህ በጣም ኮመን ዜና ሆኗል። የወንድሞቻችን ሚስቶች የሚያባልጉ ባልጆች መስማት ያልተለመደ ነገር እኛ ሙስሊሞች አለመድንም ነበር፣ ይ ነገር ጀማ ተውታታጫሮ ወላይ አለመድንም ነበር። ሙስሊሞች ልጆቻቸውን መጠራጠር አለመድንም ካልሰራችን ባህላችን አልነበረም። አሁን ግን መጣ በከተማችን ላይ ይሄ ልጅ እኔን አይመስልም። እኔ እኮ ዝም ብዬ ነው መደክመው የሚሉ አባቶች ማግኘት፣ ሙስሊም አባቶች ማግኘት ሀዛ ኢንሒጣቅ ቢኩል ማ ታህሊ ከሊማ ኢስ ዳውን ግሬዲንግ ሆና መዋረዳችን ምልክቱ ነው። ስለዚህ መኝንተ ቤት መኝንተ ቤት ያለ አምሮ እንዴት አድርገን እንከላከል? መዓሸረ ሸባብ ነው። በተለያየ አጋጣሚ አንስቼዋለሁ። ሰዓት ሄደብኝ መሰለኝ፣ አላውቅም የቀረኝን ሰዓት። ለማንኛውም በተለይ ለወጣቶች ያለኝ ምክንያ ምክር ወንዶች መሆናቸው፣ ሴቶች የአላህ ቃል የመጀመሪያው ነው። አት ወና ተቅረቡ ነው አትቅረቡት ነው አካባቢ ላይ አንሻባባች አንዴ መንሸራተት ተጥላለ ከራኢ ገራ አውድ ሐውደ ለዚህ ሐውደ ለሂማ ሺየየርተዓፍ ያሉ ሱሉ ሀታ ሹሃር ላይ መውደድ የምትሉት ነገር ዳርዳር በመሄድ ነው አሉ። ዳርዳር በመሄድ ልክ እንደ ከብት እረኛው ማለት ነው። የሰው አጥር ዳርዳር ሲያበረ ሲያበላል፣ መጨረሻ ላይ ከብቱ ዘው የሚለው ትገባበላለህ ይባላል። ከዛኛው የእርሻ ባለቤቶች ጋራ ወይም ከዛኛው ቦርደር ንብረት ስለዚህ እዛ አካባቢ ማንዣበብ እጅግ አደገኛ ነገር ነው። ማንዣበብ ወሳይሎቹ መካከል አሁን አሁን በጣም ሰብሰዋል፣ አይደል? አሁን እንግዲህ ማለት ጀምረ ገሮ ማለት ጀምረ ያገኛል ነገሩ ፌስቡክ የሚባል አማርኛ የዛሬ ሰባት ስድስት አሁን አናቀውም ነበረ አገ ግ አላቀው ነበር ለማለት እናንተ ታውቀና፣ ወጣቶች አሁን ፌስቡክ መጣ፣ ዋትሳፕ መጣ፣ የቻት አይነቶች በእነዚህ ነገሮች ይተላለፋሉ። ብዙ እነዚህ ነገሮች ያው ያዳርሳሉ ሻአ ምን ሻአ ዋአባ ምን አሳት ትደርሱበታላችው። ወደዛ መጀመሪያ ላይ ትንሽ የክስ ነው የሚደራረገው። ትንሽ ትክክል ትደራረጋ ትደራረጋላችሁ ከዚያ በኋላ ተገናኝተን ተገናኝተን እናወራ ወደ የኦዲዮ ፖለት ይጀመራሉ፣ የቪዲዮ ፖለት ይጀመራሉ። ታአምር እንትን እንትን እንትንህ ማማማት መባባል ይጀመራል። ሸይጣን በዚህ ሰዓት በከፍተኛ ኦፐሬሽን ውስጥ ነው የሚገኙ በነገራችን ላይ ይሄንን ኮማንዶ ይለቀናል፣ ብለን እናንተን ከአባህ አራ ሳይከታችሁ ሸይጣን እና ምን ሸይጣን ለእናንተ ጠላት ነው፣ ጠላት አድርጋችሁ እዛ ድረስ ብሎናል። ስለዚህ እነዚህ የስልክ ወሬዎች ረጃጅም የስልክ ወሬዎች ረጃጅም የፌስቡክ ቻቶች ረጃጅም የፍቅር ቃላትና ግጥሞች የመሳሰሉት ነገሮች በጣም አርቲፊሻል ላይፎች ናቸው። ወላሂ እውነቴን ነው የምነግራችሁ። እኔ በብዙ ሰዎች ትዳሮች ገብቼ ጉዳዮችን የማየት እድል አጋጥሞኛል። እንደ ቀድሞ አታገኝትም። ትዳር የሚመሰርቱ ሰዎች ከዚህ ረጅም ጋብቻ፣ የፍሪ ጋብቻ፣ የፍቅር ህይወት በኋላ ትዳራቸው አልተሳካም። ሊአነሁ ከትዳር በፊት የነበረው ብዙ አርቲፊሻል ፌክ ነገሮች አሉት። እንደምታውቀው ከጀመረው ብዙ ፌክ ነገሮች አሉት። ቴክስት ስትደውልለት በማንኛውም ፍጥነት ያነሳል። መኪና እየነዳ ሊሆን ያነሳል። ስብሰባ መሀል ሊሆን ያነሳላታል። ሳይጋቡ በፊት ቴክስት ያደረገችለት ከሆነ ከእሱ የበለጠ ብዙ ቆንጆ ቆንጆ ካላት ወጪ መጥቶ ቴክስት ያደርግላታል። ሁለት መስመር ስንኝ ያላትሽለት እንደሆነ እሱ አስር መስመር በደምብ አሳምሮ የራስሽን ፎቶ ስትልኪለት የአንቺን ፎቶ ዲኮር አድርጎ ምናልባት በባለሙያ ከፍሎ ምናምን በጣም አዘነጧት እንደገና እሱ ላይ ፖስት ሲያደርግልሽ ልብሽ የሚሰልቡ ብዙ አጋጣሚዎች አሉ። ስልኮቹ ብዙ ደባ እየፈጸሙ ነው ያሉት። በትምህርት ቤቶች አካባቢ ያሉ አሳይመንት እንስራ፣ እንስራ ፕሮጀክት እንስራ ምናምን ሚቲንጎች፣ ሀታ አልፎ አልፎ አንዳንድ ቦታዎች ለምን ያሉ አክቲቪስቶቹ ኢስላሚስቶቹ ማለት ነው የምንበላቸው እንግዲህ በፈረንጅኛው ኢስላሚስቶቹ አካባቢ እንኳን ይሄ ቅጥ ያጣው ሪሌሽንሺፕ አቅጣጫውን ሲስተም እናያለን። ያላህ እንዴ ለመንከባከብና ለመከደም ወንበተ ኢስላምን ለመንከባከብ ለመከደም ይገናኛሉ። ከዛ በኋላ ሸይጣን አለና አጀንዳቸውን እንዳይበር ያደርግባቸዋል። ስለዚህ ቦርደራችሁን አስከብሩ። ወዲህ ረጃጅም ወሬዎችን ተጠንቀቁ። በምንም አጋጣሚ ራሳችሁን አሳልፋችሁ አትስሩ። አንድ ወንድ ከአንዲት ቆንጆ ጋር አብጅን ታጥቆ ነው የሚያወራ ከሆነ የዚህ ተአከል ሸይጣን መሀላቸዋለሁ። እንዴ አላህ መልክተኛ ሁለት ሆናችሁ እንዳትገለሉ፣ ሶስተኛችሁ ሸይጣን ነው። ሸይጣን ሶስተኛ ከሆነ ደግሞ ጥፋት ለማሐላ ምንም አጠራቃሪ ነገር አይደለም። እኔ በራሴ ተማመናለሁ። እኛ ለዚህ እዚህ ነው። እኔ ለአላህ ይሄን እንጂ ወደት ኢላ አኺሪህ ምናምን ዘፈኖች አያስፈልጉንም። እኛ ፋክቱን ስናቀ እውነታውን ስናቀ ታሪካችሁን አታበላሹ ነው የሴት ልጆች ታሪክ በተለይ እኔ አሳስቦኛል ወላሂ እላለሁ እንኳን አይደለም እኔ አንድ ሴት አገኘ የሰላሳ አራት ልጆች ባሏ ጋር ስትጋባ ነገረችው አንድ ሴት እኔ የስምንተኛ ክፍል ተማሪ ሳለው ወንዝ ወርጄ ውሃ ቀልቼ ልመጣ በተላኩበት የሆነ ጎረምሳ አስገድዶ ደፍሮኛል አለች ደፍሯታለን በእርግጥ ነው በሰላሳ አራት ተመቶ የሶስት ልጆቹን እናት አንቺ እኮ ማንም የሚያወጣሽ ነሽ እላታለሁ አንዳንድ ቀን ሴቱ ሲመጣ ቁስሏን እየመዘዘ ይወቃታል ኦክሲ ይሄ የታወቀ በጉልበት የተፈጸመባት ነገር ነው። አንቺ ግን ፈቅደሽ እግሽን ሰጥተሽ የተፈጸመብሽ ነገር ከሆነ አሁን እምልሽ ማህበረሰብ ላይ ብዙ አላወቅም። ሌላኛው ምተብሮ ቦታ መድረስ የሚባለው ነገር ዝሙት እያጠፋ ይገኛል። እኔ ትምህርት ቤት አስተዳዳሪ መሆኔ ታውቃላችሁ ይመስለኛል። ቱ ትምህርት ቤት አለ። በሚገርም ሁኔታ የተማሪዎች አፒታይት የት እንደደረሰ ሚለ የማጥናት አፒታይት የለም። አሳይመንት የመስራት አፒታይት የለም። ይህን ትምህርት ቤት የመምጣት አፒታይት የለም። ጥሩ ጭንቅላት ያላቸው ልጆች በሙሉ ፌስቡክ፣ ዋትስአፕ ምናምን ቻት እያደረጉ ነው። ስትፈልጉ ስትጎረጉሩ ልጆች አሉ በዚህ በዛ ብለው ያመጡልኛል መረጃውን እንዳለ። ፌስቡክ ላይ የፍቅር ታሪክ ሙስሊም ልጆች የሙስሊም ትምህርት ቤት ተማሪዎች ይሄኛው የእናንተ የወንድም ልጆች ይ ይ ልጆች አፍሻ አይደለም። እንዴት አድርጎ ነው አንድ ኡማ ሙሉ ሀያቱን ሙሉ ጊዜውን በስሜት ጉዳዮች ላይ አስምጦ፣ በስሜት ጉዳዮች ላይ ዲስከሽኑ፣ ዲቤቱ፣ ወሬው፣ ቻቱ፣ ቀዱ፣ ስሜትና ስሜት ሐውለ ብቻ የተሽከረከረ ነገር ሲሆን እንዴት አድርገ ነው ነህዳ ያመጣል? ይሁ እንዴት አድርጎ ያድጋል? ላላስላቸው ነው እንዴት አድርገን ችግሮቻችንን እንቀርፋለን? እንዴት አድርጎ ያድጋል? እንዴት አድርጎ ይሄ ረሃብተኛ ይጠፋል? በሚሊዮን የሚቆጠሩ ረሃብተኞች ያሉባት ሰዎች፣ ጭንቅላታቸውን መጠቀም የሚፈልጉት ለቻቶች ከተቃራኒ ፆታ ጋር አላለ። ቻት ከሆነ ማን ፕሮዳክቲቭ ይሆኑ?

ሼጣን በፋይሻ እንደዚህ ፋይሻ ማለት ዚና ማለት ነው። በነገራችን ላይ በሱ ጉዳይ ላይ ያዛችኋል፣ ያስፈራራችኋል በድህነት ድህነት ለመሀላ ፋይሻና ዚና አብሮ ድህነት ማለት በነገራችን ላይ የገንዘብ ቁጥር ማለት አይደለም። ወይም በብዛት በብዛት ሀብታም አያደርግም አለ ዚና ዚና ይነፍሳሉ። ረሱል ሰለ ብዙ ሰዎች ብዙ ሀብትና ንብረት እያለ ድህነትን ፊል ያደርጋሉ፣ ባዶነትን ፊል ያደርጋሉ። ይሄን ላይ ሰው ብዙ ተካሚ መቃቃትን አላህ ያነሳባቸዋል። የአላህ መልእክተኛ ምናሉ? በሺው ዛኔ ብፈቅሬ አጂደን አጂዳ የምስራች በሎት ዝሙተኛውና ዝሙተኛ አይዱን በድህነት ዛሬ ወይም ነገር ይቅረብ ራ እንጂ ድህነት ቤታቸውን ሳያፈታበትባቸው አይቀርም። ሳያፈርትባቸውን ቅድም በነገርባቸው ትንሽ መጠንቀቅ አያስፈልግም። አባ ሴቶችን ንጹሕ ሴቶችን ወላ ጥብቆች ናቸው፣ ጨዋዎች ናቸው

የፋራ ነው አራዳ እየመሰላቸው ሰዎች አሉ። ሰዎች አሉ። ቦይ ፍሬንድ አለመያዝ ፋርነት ያሸናቀቃቸው እህቶች እንዳሉ ደርሰውኛል። አንዳንድ ትምህርት ቤት የሚማሩ መዕሸረ ሪጃል አግዙ እህቶቻችሁን አግዙ ሴት ልጆቻችሁን። ቦይ ፍሬንድ የሌላት ከሆነ ብዙ ሴቶች ቦይ ፍሬንድ ስላላቸው እሷ ፋራ ኋላ ቀረ ተደርጋ የምትቆጠርበት ነባራዊ ሁኔታ አለ። ሌላኛው በጣም ፔንፉል እየሆነብኝ ያለው ነገር ምንድን ነው ሴት ልጆቻችን አካባቢ ስትመጡ አንድ ተራ እዚህ ግባ የማይበር እዚ ለእኩይነት የማይመጥናቸው በምንም ክራይቴሪያ እኩይነት አለ። ብትወዱም ብትጠሉ በብዙ ነገር እኩይነት አለ። በዲን እኩይነት አለ። በዱኒያ እኩይነት አለ። በመልክ እኩይነት አለ። በኑሮ በላይፍ ስታይላችን እኩይነት አለ። አይደለም እዳለማ ሻአ መን ሻአ ዋአባ መን አባ ይሄ አለ። ፋክት ነው። ማንም ትለው ፋክት ነው እና በምንም ኩይነት መስፈርት ለሳ የማይመጥናት ላይ አስኩራት ታገኛለች። አስክራው ሲንዘላለት ታገኛለች። ምንድን ነው ብላችሁ ሲድሮ ስትፈልጉ እቺ እህት በዑምሯ ከባቷ ወይም ከወንድሟ አፈቅርሻለሁ የኔ ቆንጆ የሚል የውዳሴና የሙገታ ቃላት ሰምተሽ አታቅም። እወድሻለሁ ሚሚ ብሎ ልጁን ሴት ልጁን የሚያባብል ወይም ደግሞ እህቱን የሚያባብል እና ይሄንን ተፈጥሮ ሆኖ የመፈቀር ጥማት ያለባት እህቱን ያረካወልን ትንሽ ነው። በዚህ ምክንያት አወል መራ ምናልባት ጆሮዋል ይመጣ ይቃል። እወድሻለሁ የሚለው ቃል ብዙ ከዛ ማድናቂያዎች አሉት። ታዲያ ማዳመቂያዎች አሉ፣ ሞትኩልሽ፣ አበድኩልሽ፣ ሳሳሁልሽ፣ ጠፋውኝ፣ ኑሮ ደበሬ፣ ራሴን ላጠፋ ነው። ሰላም ውሸታ ውሸታ እኔ ወይ እነዚህ በጣም ስዊስ የሆኑ ቃላቶች እሷ ጆሮ ውስጥ ሲንቆረቆሩ ምን ይላሉ? ታሪክ ነው፣ በጀት አዲስ ፌዝ ውስጥ ይከታታል፣ አዲስ ላይፍ ይከታታል። ስሜቱ ስወደዋለች መጀመሪያ እሱ ነው። ሴት ሴቶች፣ ታውቁታላችሁ እ የምናገረው ነገር ውሸት ነው እውነት ነው? መጀመሪያ ስሜቱ ነው ደስ የሚለው፣ መነካካቱ፣ መሄዱ። ብናምን አደም ክብራችንን እንጠብቃለን፣ ግን መጀመሪያ ላይ ደስደስ የሚል ስሜት ይፈታል። ማፍቀር ደስ ሚል ነገር አጀማ ደስ ሚል ነገር ነው። ወንጀል እኮ ነው አይደለም፣ እንዳች ያለው በአግባቡና በስርዓቱ በስነ ስርዓቱ ሜዳው ላይ ይገኝ ነው እንጂ ማፍቀርም መፈቀርም ከአላህ የሆነ ምሉ የምንሆንበት ሂማኒስት ጸጋችን ነው። አላህ ሰብአዊነታችንን የሚያሟላበት ኤሌመንት ነው ብያችኋለሁ። አላህ ደንበሻለሁ። እዚ በማናቸውም ኮስ ይህንን ቫልዩ ማጣት የለብንም። በዚህ ላይ ተጨመላለቀ ታሪክ ያለው ሰው ማፍቀሪያ ድባ ያገኝ፣ ልቦች ይደርቃሉ ፊቶችን ይጠቁራሉ። ወላሂ፣ በዚህ ላይ የተጨመላለቁ ፊቶች ያስታውቃል። አላህ ይፈጥራል። እኔ ማንንም ሰው ፊት እንደዚህ አይተህ የምንናገርበት አይደለም፣ ግን ይጠቁራሉ። ሰው አላህ ባያዋርደው ኖሮ ጥበቃ ያደርግለት ነበር ዚና አይሰራም አሉ። ስለዚህ ዚና ላይ የሚጨማለቅ ሰው የአላህ ጥበቃ እንደተነሳበት ይወቀው፣ በፍጥነት ወደ አላህ የሰላም የተውበት መንገድ ይመለስ። መይለን አዚማ አላህ የሚፈልገው ለእናንተ ተውበት ሊያደርግላችሁ ነው። ይቅርታ ጠይቁት አላህን ኦልሬዲ ጃችሁ ዛ ስተገባተውል የአላህ የይቅርታ ምህረትበ ክፍት ነው። ያጨመ ክፍት ነው። ማንም የለበትም። አማራጭ ሽማግሌ አስተርጓሚ አያስፈልግም። ቀጠሮ ምናምን ነገ ተነገ ወዲያ ቆይ፣ ዛሬ ሥራ በዝቶብኛል አይላችሁም። ሌላ ኬዞች አሉኝ አይላችሁም። ደግሞ የልብህ ሰርጠመሰ ይቅርታ ጠይቀኛል አይላችሁ አሁ ሲለፊታቸሁ ረመዛን አላህ ቀሪ ድኛችን እስከዛ የሚገልጽ ከሆነ በረመዳኑ አጋጣሚ የተነካካ እጃችን ሳሙኤል የገባ ሰዎች ለአላህ ብለን እንተወው። ቦይ ፍሬንዱም ገል ፍሬንዱም የተባሉትን ሰዎች ለአላህ ብለን እንተዋቸው። ስለዚህ ያጣሉ ብዙ ጊዜ ጎረምሳና ጎሮ ኮረዳ ፍቅር ስትመሰርቱ አንድ ጥያቄ ብቻ ነው የምጠይቀው። ያጋጥመኛል ይመጣሉ ሰዎች ካሁን ስለዚህ ምን እናንፈልገው? ያገባሻል? እርግጠኛን ወንድን ታገባለህ? እርግጠኛ ነህ? መቼ ነው የምታገባ? ቴል ሚ ዘ ስኬጁል ክሊር ስኬጁል ሊደረግ ኖት። ያው እንግዲህ አላህ ያለ ቀን አለ። አላህማ ሁሉም ቀን አላህ ነው። አላህ ያለ ቀን የሚጋባለን እንዲህ ብሎ አማርኛ እንዳሰም ጠብቁ፣ ሰብር አድርጋችሁ። ከዛ መን ተረከ ለላህ ሸይ አውደው አላህ ወኸይራ፣ ለአላህ ብሎ የሆነ ነገር የተወሰው አላህ የተሻለ ነገር ይተካዋል ብሏል ረሱል ሰለላሁ አላ ሰለም እዚህ ፊት ለፊታችሁ ረመዳን አለ። በምንም አጋጣሚ ዩድዳችሁ በአንድኛውም በሌላ መንገድ እዛ ውስጥ የገባ ወንድሞች ካላችሁ እህቶች ካላችሁ አስኖሩ ብዬ አራስብም። ተስፋ የሚያስቆርጥ ነገር በሌለ መንገራችሁ ወላሁም ዩሪዱ አን የቱበ አለይኩም አላህ ለእናንተ የሚፈልገው ተውበት ሊያደርግላችሁ ነው። ወዩሪዱ ለዚና የሰቢሆነ ሻዋት እነዚያ ሻህዋቸውን ስሜታቸውን የሚከተሉት ናቸው። ምንም ያደርጉ አንተ ና ከአላህ ብዙ ሳንት እንድትርቁ የሚፈልጉት እነዚያ የስሜት ባሪያዎች ናቸው። አማ አላህ ለእናንተ የሚፈልገው ተወት ታለ እንድታመሰግምትና ወደ እሱ የውቅር የሰላም ተጠጥታችሁ እንድትመለሱና ጀነትን እንድትገቡ ነው። አ ጀነትን ለመለካ ሁላ ሸይጣን አይገባበትን ጀነትን ያመኑ አላህን በፍልሹ ቢሆን የፈርሩና ልባቸው ደንገብጥ ያለ እነሱ ናቸው። ፈርተው የሚመለሱት ጀነትን የሚገቡት እነሱ ናቸው። አላህ አለብኝ ማለት ትልቅ ኳሊቲ ነው። አሽንክ ይህንን ያህል ካልኩ በቃ እኛ ይመስለኛል ከዚህ በላይ ባላደከማችሁ። ሀዛ ወሰለላሁ ዓላ ሰይዲና ሙሐመድ ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።